ይሄን እንግዲህ ይሁልኝ የውላ የጀናዛውን የተኛ እንትን ያስተኙበትን እንትን አህባሾች ምን እያደረጉ እንደነበር ወላሂ ስማ ወላሂ በአይኔ ነው ያየሁት ያ አሁን ልታሽቃብጡ ነው ምናምን ልትሉ እስልምናን ተረዱ መጀመሪያ እስልምና ተረዱ ምን እንደሆነ ወላሂ ላዚብን እኔ እብድ ነው የሆንኩት እብድ ይህን ጽሁፉ እራሱ አንብቡት እንግዲህ ባለህ አይደለም የሚመጀኑት የሚመጀኑት በሼኮች ናቸው አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናቸው? አልሐምዱሊላህ ረብ ልዓለሚን እኔ ሰላም ነኝ። እሺ እኔ ማለት ነው በአላህ ስብሓነ ወተዓላ የምታምኑ የምታምኑ ሰዎች ሼር አድርጉልኝ፣ ይሄንን ድምጽ ማለት ነው። ምናልባት ያኔ መፍትሄ ከተገኘ ምናልባት ብዬ ነው ያው እብድናትም ምናምን ልትሉች ትችላላችሁ። ኔ ወላሂ እብድ አይደለሁም፣ ወይ ደግሞ ክብር የሌለኝ ሰው አይደለሁም ምናምን። ግን ወላሂ መርጦ አልቃሾች፣ እንደ ትላንትና ሙስሊም ሲያሽቃብጥ ያየሁት እንደ ትላንትና የለም። በየቦታው ስታሽቃብጡ ነበር። እሺ፣ ቆይ ቆይ ቆይ፣ መስጅድ ውስጥ ተገብቶ የተገደለው ሙስሊም ሙስሊም አይደለም? አያማችሁም አያማችሁም ወይ ምን ማለት ነው እስቲ? ይሄ ሁሉ ህዝብ ለአንድ ሰው አላህ ለቀደረበት ለአንድ ሙብተዲ የሆነ ሰው እንደዚህ ስታሽቃብጡ፣ እስቲ ፍትህ ለምን አልወጣችሁም? ይሄ ሁሉ አዲስ አበባን በአራት ተቅጣጫ እንደዚህ ስታስጨናንቁ የነበራችሁ አስመሳዮች፣ እሺ የት ናችሁ? የት ነበራችሁ? እስከ ዛሬ ሙስሊሞች ሲሞቱ የት ነበራችሁ? ሂጃብ፣ አዛን የእናንተን አዛን መስማት አንፈልግም። አይደለም ንቃብ፣ ሂጃብ አታስቡ፣ ከፈለጋችሁ ወደ ሳውዲ ሂዱ የተባሉ የአክሱም ሙስሊሞችስ ድምፅ ለምንሉ ናቸው? አስመሳይ ሁላ ማለት ነው። ወላሂ የመጣው ነገር ይመጣል። እብድናት ምናምን ልትሉ ይችላላችሁ። ወላሂ እብድ አይደለሁም፣ እብድ አይደለሁም። አህባሽ እኔ አህባሽ ከምድር ቢጠፋ ምንም አይመስለኝም። አህባሽ አህባሽ ነው መቼም። ያለሀን ድንበር ያለፈ ሙፍተዲ ሙስሊም ያኔ ይሄ ከሙስሊም እኳ አይቆጠሩም። ሙስሊም ትርጉም ካላወቃችሁ ይወቁ ማለት ነው ከአሁን በኋላ እሺ መካነ ሰላም ላይ መስጅድ ውስጥ ገብተው ብትሩ እንኳን ያለያዙ ምስኪን አባቶቻችን፣ ይሄ እርሳቸውን ተው እኔን ግደል እርሳቸውን ተው እያሉ እርስ በእርሳቸው የተገደሉ ሙስሊሞች አያሳስባችሁም ወይ? ፍትህ ለምን አልጠየቃችሁም እስከዛሬ? ዛሬ የት ነበራችሁ? ትናንትና ግልብጥ ብሎ ያ ሁሉ አህባሽ ነው እንዴ? ግልብጥ ብሎ የወጣው ማለት ነው። እሽ፣ ለምን ድምፅ አልሆናችሁም? ፍትህ ለምን አልጠየቃችሁም? ለእነሱም ለሂጃባችሁም ለኒቃባችሁም። አዛን አንሰማም፣ አዛን አንሰማም። ምድሩን የሰጠናቸው ምድሩ የፈጠረው አላህ እኮ ነው። የትኛውን ምድር የፈጠረው አላህ ነው። ሰው አልፈጠረውም አይደል? እንደ እንደ ትናንትና ተቃጥዬ ያደርኩበት ለሊት እንደ ዛሬ የለም። ለምንድን ነው የምታሽቀብጡት? ወላ እታሽቀብጡ ያው ነው እኮ። ይህች ዱኒያ ወላ ሺህ ዓመት አንኑራትም፣ ትተናጥለናት እንሄዳለን። ወላ ስሞ አትፉ በዲናችሁ ለሚመጣ ነገር ወላሂ እኔ በዲኔ ለሚመጣ ነገር እጋልጣለሁ፣ የፈለገ ነገር ይሆናለሁ። አይደለም ምናምን ምናምን ንብረት ምናምን አይደለም እኔ ራሴ እንሰጣለሁ። እንደምን ሆናችሁ ነው ለምፍትህ አትጠይቁም? ያላ ቀድር ደርሶበት ለሞተ ሰው እንደዚህ የምትሆኑ ከሆነ መስጅድ ውስጥ ተገብቶ እንደዛ እነዛ ወጣቶች እነዛ አባቶች ሲገደሉ በግፍ ሲገደሉ ማንም ጦሃራ ያላደረገ ገብቶ ሲገላቸው ለምዝም አላችሁ እስከ ዛሬ አሽቃባጭ። እኔ አሁን ቲክቶክ ላይ ያለ እንደዚህ ተውሂድ የሚከተሉ የመሰሉኝ የነበሩት ፎሎይን አንስቻለሁ። አሁን ዘመቻ ፌስቡክ እና ዩቱብ ይሆናል ማለት ነው። ምክንያቱም ዩቱበሮችን ሙስሊም ኢትዮጵያ ያሉ ዩቱበሮች ፍትም አልጠየቁም፣ ግን ያሽቃብጣሉ። ለቪዲዮ ለመስራት ከሌ ሞተ ምናምን ለማለት እኔ አነሳለሁ እንዳለ ማለት ነው። ወላሂ ሱመ ወላሂ ባላህ ድንበር ያለፈ ሰው ጠላቴ ነው። ወላሂ ስሙ ወላ መውሊድ ብዳ አይደለም፣ አላህ ካርሽ በላይ አይደለም። መውሊድ ብዳ አይደለም ለሚል ሰው፣ አላህ ቦታ አይታወቅም ለሚል ሰው፣ እንደዚህ ስታሽቃብጡ የሚሞቱ ሙስሊሞችና ሂጃብ አትለብሱም፣ አዛን አይሰማ፣ የአዛን ድምፅ መስማት አንፈልግም ለሚሉትስ ድምፅ ለምን አልሆናችሁም? አሽቃባጮች፣ አስመሳሽ፣ ኢህዋን እንዳለ አህባሽ ሙብተዲእ አህባሽ ከዚህ ምድር ቢጠፋኝ እኔ ምንም መስሎ አይታይም። ወላሂ ዲናችን ወቁ ተዊት ተዊት ተዊት የሚባለው እኮ ዝም ብሎ አይደለም። ወላሂ ነገ ታፍራላችሁ። ትናንትና ወላሂ የሚደረገውን ነገር ብታዩ ኖሮ እውነት ሙስሊም ይሄን አድርጋል። ወላሂ ባይኔ ነው ያየሁት ጀናዛ ያስተኙበትን ትራሱን እንትኑን እየፈገፈጉ አህባሾች ወላሂ ፊታቸውን እንትን ሲሉ ነበር እና ሌላ፣ በዚህ ሁኔታ ነው እኛ ወደ አኪራ የምንሄደው። በዚህ ሁኔታ ያ ረቢ መጨረሻ አይነ ሳምብርልኝ ጌታ፣ ወላሂ አሁን ስፈራው። ወላ ሱማ ወላ በአይኔ ነው ያየሁት። ወላ ሱማ ወላ አህባሾች አንዱ ትራስ እንትን ይላል፣ አንዱ ጀናዛ የተኛበት እንደዚህ። ከዚህ በፊትም ኳ አይተናል ሲሰግዱ ነበር። በመውሊድ ስጦታ እያሉ ሴቶች እየመጡ ይሄን ሁሉ እኮ አይተናል። ይሄን ሁሉ ተው ያኒ እንትን መውሊድ ብድዓ ነው ብለው ሳ ሲያስተምሩ ምን ሲሉ ያው በነዛ ነው የምትወርዱት፣ መወጣጫችሁ እንደሱ ናቸው የምትሳደቡት ስል ዲን ወላሂ ገና አላወቅንም፣ ከኔም ጭምር ገና ገና ገና አልገባንም። ኢና ሊላ ወይኔ፣ ያ ረቢ ጌታዬ፣ ወላሂ እሱን ብታዩ እብድ ነው ምትሆኑት፣ እብድ ነው የምትሆኑት፣ ወላሂ ነው የምላችሁ እንትን ጀናዛው የተኛበትን እንትኑ ማለት ነው። እንደዚህ እየፈገፈጉ ወላሂ ፊታቸውን ሲቀቡ ይቻለው ትራሱን ሲያቅፎ ይቻለው እንትኑ ሲሲሙ፣ እና ሊላ ወይና ለሄ ራጅዋ። ወላሂ በጣም ነው የደነገጥኩት። እክሱም ብላ እሺ፣ እንደዚህ ከሆነ አሁን ቀብር ቤት ውስጥ ነው ተብሏል። አሁን ቀብሩን እንዳለ ሄደው ያመልኩታል አባሾች። ያው ይህንን ነበር የሚፈልጉት። እንግዲ ያሳካላችሁ። ረሱ ስላ ስለም ቤታችሁ ቀብር አታድርጉ ብለዋል። ረሱ ስላ ስለም ደግሞ መዲና አይሻ ቤት የተቀበሩበት ምክንያት አለ። መዲና እኮ እንደኛ ሀገር አይደለም፣ ጥበቃ አለው፣ እንደዚህ አይነት ተግባር እንዳይፈጸም፣ ሽርክያት እንዳይፈጸም የሚጠባበቁ ምክንያቱም ረሱ ስላ ስለም የፈሩት እኔን ሰዎች እንዳያመልኩኝ ይፈራለሁ። ስለዚህ እዚህ ቅበሩኝ ብለው ያሉት እኮ ለዚህ ነበር አያችው አለ አሁን ደግሞ በእኛ ዘመን ይሄ ነገር አለ ወላሂ ሙስሊም የት ሄደህ ነው ወላሂ እስልምና እንደዚህ ነው ወይ ይሄ ነው ወይ ዲን ረሱል ስላ ሰለም የሞቱለት እንደዚህ ያ የተደበደቡለት ሰሃቦች የሞቱለት ዲን ይሄ ነው ወይ ይሄ ነው ወይ ተውሂድ ይሄ ነው ወይ ተውሂድ ገና አልገባንም ሱመ ወላሂ እንደዚህ ከሚያደርጉ ሰዎች ጋር ቆማችሁ ስታጨመጭቡ የነበራችሁ ሙስሊሞች ሙስሊሞች ሲሞቱ የት ናችሁ የት ናችሁ? እኔ እሱ ነቼ ወላሂ እስካሁን በቃ ዝግንን ነው ያለኝ። በቃ ይሄን ያክል ነው የወረድነው፣ ይሄን ያክል ነው ባለ ድንበር ያለፍነው። የአላህን ስልጣን ለሰው። የት አለ ተውሂድ? የት አለ ጠይም? ንገሩኝ እስኪ እስኪ ሌሎች ከዚህ በፊት እንትን የሚሉት የነበሩት ውሳዞች የት ሄዱ? ጸጥ ጸጦል። እና ሌላ እኔ ገና አላወቅኩም ለራሴ ማላወቅኩም። አላሁን መጨረሻ ይነሳምርልኝ። ግን ወላሂ እሱን ካየው በኋላ አንቀጠቀጠኝ ብላችሁ አንገሸገሸኝ ብላችሁ ወላሂ ማካባድ አይሆንብኝም። ኩስም ብላ ሄዱ። እኔ ዋሽቼ ከሆነ ወላሂ ማየት ይሻላችሁ፣ እነማን እንደነበሩ ምናምን ምናምን። ሄዱናዩ ውስቲ እኔ ማታ ኢብድ ነው ንኩት ኢብድ ሄድን አይቼ ማለት ነው። እና አላህን እንፍራ ሙስሊሞች አላህን ፍሩ፣ አታሽቃብጡ። የትም የሚሞተው ሙስሊም አው ሙስሊም ነው። እንደ እስልምና ሊያመን ይገባል። ሽርክያት የሚሰራበት ቦታ ሽርክያት ራቁ። አላህን ፍሩ። አላህን ፍሩ። አላህን ፍሩ። የትም ያለ ሙስሊም ደሙ ሲፈስ ይህመም። የእነሱ ህመም፣ የእነሱ መጎሳቀል፣ የእነሱ ሰላት፣ አዛን አለማለት ወላሂ ይህመመን እኛም ሙስሊም ትክክል። እኛም ሙስሊም ከውን ማለት ነው። ግንስ እንደዚህ አሽቃባጭ ለአህባሽና ለብዳ እንትኖች የምታሽቃብጡ ኢህዋኖች፣ አህባሾች እስልምና አትወክሉም፣ አትወክሉም፣ ወላሂ አትወክሉም። ለምን ፍትህ አልጠየቃችሁም? እስኪ ለአክሱም ሙስሊሞች ለምን ፍትህ አልጠየቃችሁም? እኛን እኛ እኮ እያስገደዱን ነው። አሁን አዛን አንሰማም ካሉ እኛም ደግሞ በየአካባቢያችን ያሉ ቅዳሴ የሚያደርጉ እንትኖች እኛም መስማት አንችልም እንላለን። አሁ በ እያስገደዳችሁን ስለሆነ ነው። እኛ ተዋደን ተፋቅረን እንደ ኢትዮጵያዊነት እንኑር ብለን እንደ እንትን ካል ሁሉም ሙስሊም ክርስቲያኑ ተስማምቶ መኖር አለበት፣ እንጂ የኔ ምድር ነው መስማት አልፈልግም እዛ ምናምን ቅብር ጥሴ ማለት አያስፈልግም። በቃ እንደዛ ከሆነ እኛም እንላለን እያልን ነው አሁን። በቃ ልታደርጉን ነው። በቃ ምንም አማራጭ የለንም። እንጂ በአላህ ላይ ድንበር እያለፉ እንደዚህ ሲያደርጉ እኔ አንገሽክሽኝ፣ በቅበጥ አልቻልኩም አልቻልኩም። አውዚ ብላ እንዲህ ከዚህ በላይ ሽርክ በአይኔ እያየው በአይኔ አይተናል። ኮ ከዚህም በፊት አይተናል፣ ስጁድ ሲደረግ አይተናል። ከአላህ ውጭ ላለ ነገር ስጁድ አይደረግም፣ ወላ ሱማ ወላ አይደረግም። ስለዚህ አሁንም ድጋሚ የተኛበት ጀናዛው የተኛበት ፈክፍገው ለፊታቸው ይቀባሉ።